አሰላሙ አለይኩም ወረህማቱላሁ ወበረካቱሁ ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህናነኝ አልሐምዱሊላህ እንዴት ናችሁ በያላችሁበት የዓለም ዳርቻ? ጾም ረመዳን እንዴት ይዛችኋል? እኔ ጋ አለሁ። ወለከልሐምዱ ወለከሽግሩ ላላህ ምስጋና ይገባው አላህ። ረመዳን አድርሶን፣ ረመዳን ይሄው እየሄደ ነው። አስረኛው ቀን እየተገባደር ነው አስረኛው ቀር እንግዲህ ወደ ሀያኛው ቀን እየሄርን ነው። አላህ በሰላም ጾመው ከሚጠቀሙት እንዲያደርገን ሁላችንም እንደ አንናድረግ የሰው ልጅ አላህ አድርሶን ተጠቃሚ እንዲያደርገን ራብንና ውሃ ጥምን ከሚያተርፉት ብቻ እንዲያነሆን ሁላችንም ድ እናድረግ። አንዳንድ ሚዲያ ዛሬ ገባብሌ ነበር ና ብዙ ነገሮችን አይቻለሁ። በጣም የሚያሳፍር ቲክቶክ በጣም የሚያስጠላ ነገር አይቻለውኝ ና እኔም የራሴን ሀሳብ ትንሽ ልስጥ ብዬ እሱም ከአንድ ወንድሜ የተላከልኝ ጽሁፍ አለ እሱን አነብላቸዋለሁኝ ማለት አሁን አንድ ካፊር በነቢያችን ስላ ስለም ላይ በማይረባ በሚደብር በሚያስጠላ ቃል ተናግረዋል። እና ትንሽ ጽሁፍ አለች እሷን ለምን ብላችሁ ከዛ የራሳችሁን አስተያየት ደግሞ ትሰጣላችሁም ማለት ነው። አላህና ነቢዩ ሰለላሁ አለይሂ ወሰለምን የሚሳደቡ ሰዎች ስራ እንዲሰራጭ በማድረግ ላይ የሙስሊሞች ድርሻ ትልቅ ነው ይላል የጽሁፉ ማለት ነው። ይህ ከባድ ጥፋት ነው። መሰል ክስተቶች በደረሱ ቁጥር የረባ እርምጃ ላይ ወሰድ ነገር የረባ እርምጃ ላይ ወሰድ ነገር እንዲሁም እንዲሁም አጉል ፉከራ እዚህም እዛም ይሰራጫል እንጂ በሀገራችን ደረጃ በእንዲህ አይነት አጥፊዎች ላይ አንድም ጠንከር ያለ እርምጃ ተወስዶ አይታወቅም። እንዲሁም ወሬ ብቻ። ይልቁን በማህበራዊ ግርግሩ ጥፋታቸው ግርግሩን ጥፋታቸው ይበልጥ እንዲሰራጭ አጥፊዎች ይበልጥ እንዲታወቁ፣ ሌሎችም አጥፊዎች በአዲስ መልኩ እንዲመጡ ከማድረግ ያለፈ ያመጣነው ውጤት የለም። የባለጌ የባለጌዎቹ የብልግና ስራ እዩት ስሙት እያሉ ለሕዝብ ማቅረብ ማቅረብ ጥፋትን ይበልጥ ማሰራጨት ነው። የደካማዎችን ኢማን ሊጎዳ ይችላል እና አላህን እንፍራ ቢባልም ሁሌ አዲስ ክስተት በመጣ ቁጥር መልሶ ተመላልሶ አካሄድ መሄድ የሚያሰራጭ ነው። ለማንኛውም የሚሰማ ካለ እንዲህ አይነት ጥፋቶችን ከመቃወማችን በፊት የምንቃወምባቸው መንገድ ጥቅምና ጉዳቱን አጢነን አበጀን ብለን አበጀን ብለን ወንጀል እንዲያንሸምት ባላሰብነው አቅጣጫ የሰዎችን ኢማን እንዳይጎዳ። የሰው ሁሉ ልብ አንድ አይደለም። በጥላት የሚሰነዘረው ወንጀልና ውዥንብር አንዳንድ ላይ ጠባሳ ጥሎ ሊያልፍ ይችላል። ጉዳይን በማህበራዊ መገናኛ እስካሰጠነው ድረስ የያዝነውን መንገድ የተሳሳተ ከሆነ በምንጎዳቸው ሰዎች ቁጥር ሁሉ ተጠያቂ እንዲያንሆን ያሰጋል። እርግጠኛ ሆኖ መናገር የሚቻለው የነሳራችሁ እርግጠኛ ሆኖ መናገር የሚቻለው የነሳራዎቹ ጸያፍ ትንኮሳ የማይቆም መሆኑ ነው። ትናንትና ነበር ነገም ይቀጥላል። በምን መልኩ መያዝ የተሻለ ነው በሚል ላይ ደግሞ ደጋግሞ ማጤን ይገባል። በሁሉም ቦታ ሁልጊዜ አንድ አይነት አያያዝ ልክ ሊሆን አይችልም ይላል የተላከልኝ ጽሁፍ ማለት ነው። ስለዚህ እኔ ጽሁፉን በደንብ ነው የገባኝና የተረዳውት ምክንያቱም ሁሌ የሆነች ጥፋት ስትመጣ አንድ ጥፋት ሲመጣ የነዛን ጥፋት ይዘን ስሙት እዩት እያላችሁ የምታመጡት በተለይ ቲክቶክ ላይ ታዋቂ ለመሆን የምት እንትን የምትሉት ሙስሊሞች ናችሁ ከዛም አልፎ ደግሞ ትናንት አይታችኋል ያ ሁሉ ነሽዲያ ያ ሁሉ ነሽዲያ በሞዓዝ ነሽዲያ፣ ያ ሁሉ እንትን ማን የሆነው ሙስሊሞች ሙስሊሞች ነው። የዚህን ጥፋት እንትን በየሙስሊሙ ጆሮ እንዲገባ እያደረጋችሁት ማለት ነው። ስለዚህ ሙስሊሞች መጀመሪያ እኛ ሙስሊሞች ከሆን በቃ ከነዚ አይነት ሰዎች ቤት ምን እናደርጋለን ምን እንሰራለን? እኛ እኮ እኔ ሙስሊሞች በጣም ነው የሚገርመኝ። በተለይ የሚዲያ ሰው ወላሂ ነው የምንላችሁ የሚዲያ ሰው በተለይ የሚገርማችሁ ነገር እውብኝ በማለት እኛ ሙስሊም እንላለን። ሙስሊም ከሆን ነቢያችንን የምንወድ ከሆን የነብያችንን መንገድ ነው እየያዝ ነው ከአለባበሳችን፣ ከአነጋገራችን ወይንስ እኛ ሙስሊሞችን እስበሳችን የምንወደው ወይንስ እዛ ካፊሮችን ነው የምንወደው? እና ትክክለኛ ሙስሊም አላህ ያድርገን። የሚገርመኝ ነገር ማለት ነው የሚገርመኝ ነገር ሙስሊም እህቷን ሙስሊም እህቷን ጠልታ ለካፊር አባስ ሰጥተውላለይ፣ ለካፊር ጊፍት ሰጥተውላለይ፣ የካፊር ዩቱብ ሰብስክራይብ ታደርጋለች። እኔ ምን አይነት ነው ምን አይነት ነው ሙስሊምን ውዴታ ማለት ምን አይነት ነው? ነቢያችንን ስለ ስለም ውዴታ ማለት እስኪ መጀመሪያ እኛ ትክክለኛ ሙስሊም እንሆን። የክርስቲያኖች የጸያፍ ንግግራቸው ዛሬም ይናገራሉ፣ ነገም ይናገራሉ፣ ከነገ ወዲያም ይናገራሉ። እኛ ልፍስፍሶች ሁነን እስከተገኘን ድረስ ማለት ነው እኛ ዛሬ ነቢያ ስ ላ ስለም ይሄ ሰውዬ ተናገረ አልተናገረ፣ የእሳቸውን ክብር አላህ ከፍ አድርጎታል። ምክንያቱም በቁርአን ላይ ወረፋ አና ለከ ዚክረክ ብሏቸዋል። ሙሐመዱ ያንተ መወሳተህ ከፍ ያለ ነው ብሏቸዋል ማለት ነው። ስለዚህ የነሱ ክብር እሱ ስላላ ማንም ካፌር ስላላ ስለተናገረ ዝቅ የሚል ነገር አይደለም። እኛ ግን በእኛ ይሄ ሰውዬ የተናገረው ማን ነው? በእኛ ዘበን ያለውን ወጣት ሙስሊም ነው የተናገረው። ስለዚህ እኛ ታው ሙስሊሞች እራሳችን ቢያንስ እንኳን አንድነት ይኖራል። ገንዘብ ምንትን የምትሉት ስለነሱ ምን የምትሉት ስለነሱ ምን አይነት ሙስሊም እንዲያለ እኔ እንጃ። ስለዚህ ሙስሊም እህቶቼ እባካችሁ እስልምናችን እንወቅ፣ ዲናችን እንወቅ ነው ምለው። በተረፈ ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። ሰላም አለይኩም ወረህመቱላሁ ወበረካቱ።